ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን የምናስተምራቸው ትምህርቶችም አማርኛ እንግሊዘኛ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ በቴሌግራም በዋትሳፕ በሌሎች የሚዲያ አማራጮች ሀሎ ይበሉን ይደውሉልን ይማሩ በዛሬው ትምህርታችን ወይም ቪዲዮችን ደግሞ የተለያዩ የእንግሊዝኛ ቃላትን እንዴት በቀላሉ መመስረትና በቀላሉ ማንበብ እንችላለን፣ እንዲሁም ደግሞ በአማርኛው ትርጉማቸው ውስጥ ምን ማለት ነው የሚለውን ቀለል ባለ መንገድ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል የሚሆነው ማለት ነው። ኦኬ፣ እንግዲህ እንደነገርኳችሁ ወደ ዛሬው ትምህርታችን ስንሄድ፣ ከዚህ ጋር ከእርሱ ላይም እንደምናየው ምን ይለናል? ለጀማሪዎች እንግሊዘኛ ቃላትን በቀላሉ ማንበብ ይላል። ሰው ከዚህ ጋር የምታያቸውን የተለያዩ የእንግሊዘኛ ቃላቶች እንዴት በቀላሉ ማንበብ እና በአማርኛው መተርጎም እንደምንችል እንማማራለን። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ቃል ምን ይላል የሚለውን ነገር ስናይ የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት ቢነች ከዛ ቀጥላ ኦ ነው። ኦ ኦኬ ሶ ቢኦ በአንድ ላይ ምን ተብሎ ይነበባል? ቡ ብለን እናነበዋለን። ቦ ሳይሆን ቡ ተብሎ ይነበባል። ኦኬ። ከዛ ቀጣዩ ያለችው ኦ ሳይለንት ነች ወይም ደግሞ አትነበብም። ሰው እሷን እናልፍና ወደ ኬ እንሄዳለን። ኬ ደግሞ እንደ ክ ይነበባል። ኦኬ፣ እስኪ በአንድ ላይ እናነበቡ። ቡ፣ ክ፣ ቡክ። ቡክ ብዬ አነባዋለሁ። ቡክ ማለት በአማርኛው መጽሐፍ ማለት ነው። መጽሐፍ ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል ቪአይ ቪአይ ቪ ተብሎ ይነበባል ቪ እሺ ከዛ ኤል ኤል ይለናል አይደለ ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ መጥተዋል ሶ የመጀመሪያዋን ኤል እናልፍና ወደ ቀጣዩ ይሄዳለሁ ወደ ቀጣዩ ሲሄድ ኤል ኤ ይለናል ኤል ኤ ደግሞ እንደ ሌ ይነበባል እንደ ሌ ኦኬ ከዛ ጂኢ ደግሞ በአንድ ላይ ጂኢ ምን ተብሎ ይነበባል? ጂ ብለን እናነበዋለን። ልክ የእንግሊዝኛ አልፋቤት ስሙን ይዞ ነው የሄደው። ኦኬ፣ በአንድ ላይ ስናነበው ቪ ሌ፣ ጂ ቪሌጅ። ቪሌጅ በአማርኛው መንደር ማለት ነው። መንደር። ኦኬ፣ ወደ ሦስተኛው ስንሄድ የሦስተኛው ደግሞ ምን ይላል? ቢኤ እንደ ባ ይነበባል። እንደ ባ ኤንኤ እንደ ና። በተመሳሳይ እዚህ ላይም ኤንኤ ይላል። ኤንኤ ና ብለን እናነባዋለን። በአንድ ላይ ባ ና ና ባናና ባናና ብዬ አነባዋለሁ። ባናና ማለት ሙዝ ማለት ነው ሙዝ። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? ሲኦ እንደምን ይነበባል? እንደ ኮ ሳይሆን እንደ ካ እናነባዋለን። እንደ ካ ኦኬ። ኤምን እንደ ም ኢን አናነባትም፣ ወይም ደግሞ ሳይለንት ነች። እስኪ በአንድ ላይ እናነበው ካ ም ካም ካም ማለት ነው መምጣት ማለት ነው። በአማርኛው ስንፈታው መምጣት። እሺ ወደዚህ ስንሄድ የመጀመሪያዋ እንደምታዩት ዲ ነች። ከዛ ኦ ነው ሶ ዲኦ በአንድ ላይ ምን ተብሎ ይነበባል? ዶ ብለን እናነባዋለን። ዶ እሺ፣ ሲን እንደ ክ፣ እንደ ክ፣ ቲን እንደ ት፣ ኦ ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ር እናነባዋለን፣ እንደ ር። በአንድ ላይ ዶ ክ ተ ር፣ ዶክተር፣ ዶክተር ተብሎ ይነበባል። በአማርኛው ሐኪም ማለት ነው። ሐኪም ኦኬ ወደዚህ ስንሄድ ይስ ምን ይላል? ኤንአይ ናይ ብለን እናነባዋለን። ናይ ኦኬ፣ ከዛ ጂኤች ሳይለንት ናቸው ወይም ደግሞ አይነበውም። ኦኬ ሶ ጂ ኤችን አልፍና ወደ ቲ ሄዳለሁ። ቲ ደግሞ እንደ ት። በአንድ ላይ ናይ እት ናይት፣ ናይት። ናይት ማለት በአማርኛው ምሽት ማለት ነው። ምሽት ወደዚህኛው ሲሄድ ይህኛው ደግሞ ምን ይላል? ኤምኤ እንደምን ይነበባል? ኤምኤን ባንድ ላይ መ ብለን እናነበዋለን። እንደ ማ ሳይሆን መ ተብሎ ይነበባል። ኤን እንደ ን ዋይ እንደ ይ ይነበባል። ኦኬ ባንድ ላይ መ ኒ መኒ መኒ። ምን ማለት ነው? ብዙ ማለት ነው ብዙ ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ቢኤ እንደምን ይነበባል? እንደ ባ እናነበዋለን እንደ ባ ሲኬ እንደ ክ ይነበባል በአንድ ላይ ኦኬ፣ ሙሉ ስናነበው ባ ክ ባክ ባክ በአማርኛው መመለስ ማለት ነው። ወደኋላ መመለስ እንደማለት ነው። ኦኬ ይህስ ምን ይላል? ደብሊው ደብሊው ኤች ምን ተብሎ ይነበባል? ደብሊው ኤች ኤ በአንድ ላይ ሶስቱ ሌተሮች ኋ ብለን እናነበዋለን። ኋ ከዛ ቲ ደግሞ እንደ ት፣ ቲ እንደ ት። በአንድ ላይ ምን ተብሎ ይነበባል? ኋ ት ኋት ኋት ብያ ነበዋለሁ። በአማርኛው ምን ማለት ነው? ኋት ማለት ምን ማለት ነው? ኦኬ ወደዚህኛው ስንሄድ እኛው ደግሞ ምን ተብሎ ይነበባል? እስኪ በአንድ ላይ እናንበው። ሄር ተብሎ ይነበባል። ሁየር ማለት የት ማለት ነው። ወይም ደግሞ ቦታን ነው የሚያመለክት፣ ቦታን ሰው ሁየር ስንል የት ማለት ነው። ኦኬ ወደዚህኛው ስንሄድ ይሄኛውስ ምን ይላል? ይሄኛው ደግሞ በአንድ ላይ ሁየን ሁየን ብለን እናነባዋለን። ሁየን ማለት መቼ ማለት ነው። ጊዜን ነው የሚያመለክተው፣ መቼ ይሆናል። ኦኬ ይህም በዚህ ካየን ወደዚህ ስንሄድ፣ ይሄኛው ደግሞ ጂኤ እንደ ጌ ኤም እንደ ም ኢ ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ ጌ ም ጌም ጌም በአማርኛው ጨዋታ ማለት ነው። ኦኬ ወደዚህ ስንሄድ ኤችኤ እንደ ሀ ቪ እንደ ቭ ኢ ሳይለንት ነች። ኦኬ ሰው በአንድ ላይ ሀ ቭ ሀቭ ሀቭ በአማርኛው አለኝ ማለት ነው። አለኝ እሺ፣ ይህስ ምን ይላል? ይህ ደግሞ ዲኤን እንደ ዳ እናነባዋለን። ኤንን እንደ ን፣ ሲን እንደ ስ። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ ሲናነባው ዳ ን ስ፣ ዳንስ፣ ዳንስ ብዬ አነባዋለሁ። ኦኬ ወደዚኛውስ ሄደኛውስ ምን ይላል? ኤን ኤ እንደ ኔ ማንበብ፣ ኤምን እንደ ም። ይህ ሳይለንት ነች። በአንድ ላይ ስናነባው ኔ ም ኔም በአማርኛው ስም ማለት ነው፣ ስም እሺ። ይህም በዚህ ካየን ወደ ቀጣዩ ስንሄድ ኤፍ ኦ እንደ ፎ ይነበባል፣ ኦ ሳይለንት ነች። ዲ ደግሞ እንደ ድ፣ በአንድ ላይ ፉ ድ ፉድ ፉድ። በአማርኛው ፉድ ማለት ምግብ ማለት ነው። ኦኬ፣ ወደዚህኛው ስንሄድ ይህኛው ደግሞ ምን ይሆናል? ኤል ኦ እንደ ሎ ሳይሆን እንደ ላ እናነባዋለን። ላ ኦኬ ቪን እንደ ቪ ኢ ሳይለንት ነች። በአንድ ላይ ስናነበው ላ ቭ ላቭ ላቭ ኦኬ። በአማርኛው ፍቅር እንደማለት ነው። መውደድ ፍቅር እንደማለት ነው። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? ይሄኛው ደግሞ ኤ ምን ተብላ ትነበባለች? አ ብለን እናነባታለን። እሺ ጂኤ እንደ ጌ አይ ሳይለንት ነች። ኤን እንደ ን በአንድ ላይ አ ጌ ን አጌን አጌን በአማርኛው እንደገና ማለት ነው። እንደገና ኦኬ፣ ወደዚህ ስንሄድ ጅ እንደ ግ፣ አርኦ እንደ ሮ፣ ዩ ሳይለንት ነች፣ ፒ እንደ ፕ። ኦኬ በአንድ ላይ ስናነበው ግ ሩ ፕ ግሩፕ ግሩፕ በአማርኛው ቡድን ማለት ነው። ቡድን ኦኬ ወደ ስንሄድ ኤኛው ደግሞ ምን ይላል? ዲኤ እንደ ዳ ይነበባል። ቲኤ እንደ ታ፣ በአንድ ላይ ዳ ታ ዳታ፣ ዳታ በአማርኛው መረጃ ማለት ነው። ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ኤፍኦ እንደ ፎ እንደሚነበብ አይተናል። ዩ ሳይለንት ነች፣ አር እንደ ር፣ በአንድ ላይ ፎ ር ፎር፣ ፎር ምን ማለት ነው አራት ማለት ነው ወይም ደግሞ አራት ቁጥር እንደማለት ነው ኦኬ እንደዚህ እያደረግን በቀላሉ የእንግሊዘኛ ቃላቶችን ማንበብና በአማርኛው መተርጎም እንችላለን ማለት ነው ሰው ከእናንተ የሚጠበቀው ደጋግማችሁ በማየት ፕራክቲስ በማድረግ መለማመር ነው የሚሆነው ማለት ነው የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ ሰናይ ጊዜ